ሰላም ሰላም ጤና ይስጠልኝ ወደ ቤተሰቦቼ እንደምንገረማችሁ እንደምንቆያችሁ ያለውኝ እግዚአብሔር ይመስገን ክብሩ ይስፋ የመድሃኔዓለም ዛሬም እንደተለመደው በአንድ በቆንጆ ርዕስ መጥቻለሁ ላይክ ያላደረጋችሁ ላይክ ቤተሰብ ያልሆናችሁ ከኔ ጋር ቤተሰብ እየሆናችሁ እስከ ቪዲዮ የፍጻሜ ድረስ አብራችሁኝ እንድትቆዩ በትትና እጠይቃለሁ። የዛሬ ርዕሰ የሚሆነው ደስታችንን የሚነጥቁን አምስት ነገሮች ብዬ እንግዲህ ከብዙዎቹ መራርጬ ለዛሬ ያስተምሩናል፣ ይመክሩናል ብዬ ያሰብኩትን አምስቱን ይዤ መጥቻለሁ። እናንተም እንግዲህ ላይክ እያደረጋችሁ እስከ ቪዲዮ የፍጻሜ ድረስ አብራችሁኝ ዴን እስከ መጨረሻ ድረስ እንደምትመለከቱ በትትና እጠይቃለሁ። በመጀመሪያ ያስቀመጥኩት ፍጹምነት ማለት ነው። ፍጹም ነኝ ብለን አንዳንድ ጊዜኛ ሰዎች ፍጹም ነን ብለን ሰዎችን እንቀርባለን ማለት ነው። ለራሳችን የምንነግረው ለሰዎች ማለት በገሀድ ባንናገረውም በውስጣችን የምናስበው ለነዛ ሰዎች እንደው በቃ ፍጹም ምንም ጥፋት የማንሰራ ፍጹም ምንም የማናደርግ ሰዎች ሆነን ነው ለራሳችን ነግረ ነው ሰዎችን ስንቀርብ ማለት ነው ከቤተሰብ ጋርም ይሁን ከጓደኛም ጋር ይሁን ከትዳር አጋርም ጋር ይሁን ከቅርብ ሰዎች ጋር ጋም ይሁን እራሳችንን ስን ከሰዎችን ስንቀርብ ፍጹም ነኝ ብለን ነው ለራሳችን የምንነግረው። በገሀድ ባንነገር በቀን ለራሳችን አክት የምናደርገው ፍጹም ነኝ ብለን ነው። ግን ደግሞ አንድ ቀን ስህተት የሰራለታ ማለት ነው። በጣም እንደው ትልቅም አይባል ነገር አይሆን፣ እኛ ውስጣችንን ፍጹም አድርገን ስለገመትን ትንሽዬም ነገር ስህተት ስንሰራ እነዛን ሰዎች ልናጣቸው እንችላለን ማለት ነው። ለምን መሰላችሁ? እኛ በሰራነው ስህተት እጅግ በጣም ውስጣችን ይጎዳል፣ ከዛ ደስታችን እናጣለን፣ ከዛ እንጨነቃለን። ውስጣችን ጭንቀት ይፈጠራል ማለት ነው። ከዛ ደግሞ ከዛ ከነዛ ሰዎች ጋር ያለን ግንኙነት እንደ ድሮ ላይ ሆን ይችላል። ለምን? ራሳችን የፈጠር ነው ይሄን ስሜት ራሳችን በፈጠር ነው ስሜት፣ ነው ካያችሁ አንዳንዴ ፍጹም ነን የሚሉ ሰዎች ወይም ደግሞ እጅግ በጣም ሳይለንት የሚሆኑ ሰዎች በሆነ ሰዓት እጅግ በጣም ይጎዳሉ። እራሳቸው በሚፈጥሩት ሰው ብሏቸው አይደለም ሰው ተናግሯቸው አይደለም። እራሳችሁ ናችሁ ውስጣችሁ ያንን ነገር ጦርነት የምከፍቶት ከራሳችሁ ጋር ማረን ነው። ለምን እኔ ፍጹም ነኝ ብላችሁ ስላሰባችሁ ለሰራችሁት ነገር የጸጸት ስሜት፣ የጥፋተኝነት ስሜት ለብቻችሁ ይሰማችኋሉ። እንደዛ አይደለም ማሰብ ያለብን ማለት ነው እኔ ሰው ነኝ በእርግጥ ስህተት እንስራ አይደለም ሰውነን፣ ግን ደግሞ ስህተት እንሰራለን። ለሰራነው ስህተት ደግሞ ታርመን እናስተካክላለን፣ እንመለሳለን። ከስህተታችን መመለሱ ነው ዋናው ቁም ነገሩ እንጂ ሁልጊዜም ለራሳችን የፍጹም ነኝ ብለን የምንነግረው ከሆነ እጅግ በጣም በምንሄድበት ቦታ ሁሉ አብረን ከምኖራቸው ሰዎች ጋር ያለን ግንኙነት እንደማይሆን ይሆናል ማለት ነው ከነሱ አንዳንድ ነገሮች ባይመጣ እራሳችን በምንፈጥረው አንዳንዴ ነገሮችን እኮ ራሳችን እየፈጠርን ብቻችን እያወራን እኮ ነው፣ ብቻችንን የማይሆን ነገር ውስጥ የምንገባው ጭንቀት ጭንቀት ውስጥ የምንገባው ራሳችን በምንፈጥረው ነገር ራሳችን በራሳችን ላይ በምናደርገው ነገሮች ነው። አንዳንዴ ጭንቀት የምንሆነው ማለት ነው። እና ይሄ ፍጹም ነኝ ብሎ ማሰብ እጅግ በጣም ስለሚጎዳ፣ ደስታችን ስለሚነጥቀን፣ ከሰዎች ጋር ያለንን ግንኙነት ስለሚነጥቀን እናንተ ሰው እንደሆና ያላችሁ ጥፋት ሲሰሩ ደግሞ ያው በይቅርታ መተላለፍ እንዳለብን ነው ማሰብ ያለብን። በነገራችን ላይ ይቅርታ አይኖርም ነበር እኛ ፍጹም ብንሆን፣ ይቅርታ የማይኖር ነበር። ለምን ይቅርታ የኖረው ጥፋት ስላለ እኮ ነው። ይቅርታ የምንባባለው ጥፋት ስላለ አይደለ? ስለዚህ ጥፋትና ጥፋ ጥፋት ለጥፋትን እየደገፍኩ ሳይሆን አሁን ያው ስለ ፍጹምነት እያወራው ስለሆነ ፍጹምነት ፍጹም ነኝ ብለን ማሰብ የለብንም። ለምን ይቅርታ የኖረው ጥፋት ስለምንሰራ ነው። ስለዚህ ሁልጊዜም እራሳችንን ፍጹም አድርገን የምናስብ ከሆነ እንጎዳለን ልላችሁ ፈልጌ ነው። ይሄንን የምታረጉ ሰዎች መተው አለባችሁ። ስለዚህ ፍጹም ነኝ ብላችሁ ሙሉ ለሙሉ መቶ ፐርሰንት ማመን የለባችሁም። ፍጹም ፈጣሪ ብቻ ነው። ፍጹም የፈጠረን አምላክ እሱ ብቻ ነው። እና ከዚህ ድርጊታችሁ እንድትቆጠቡ ብላችኋለሁ። በሁለተኛ ደረጃ ያስቀመጥኩት የአላማ እጦት የዓላማ እጦት ስላችሁ አንዳንድ ሰዎች እንዲሁ በቃ ለምን እንደምንኖር የማናቅ ሰዎች አለን። ስንኖር ለምንሮጠው ነገር ለምንድን ነው የምንሮጠው፣ ለምንድን ነው የምንወጣው የምንወርደው የሚለውን ነገር የማናውቀዋለን መድረሻችንን መሮጣችንን እንጂ አንዳንዴ መድረሻችንን የማናውቅ ሰዎች አለን። መሳፈራችንን እንጂ መውረጃችን የቱጋ ነው የሚለውን ነገር የማናውቅ ሰዎች አለን ማለት ነው። ስለዚህ ሁልጊዜም አላማችን ምንድን ነው፣ ግባችን ምንድን ነው፣ የመጣንበት አላማ አሁን እኛ እዚህ ጋር የመጣንበት አላማ ምንድን ነው የማንል ከሆነ የማናውቅ ከሆነ ሁል ጊዜም አንደርስም ግባችን ላይ እዚህ ጋር ነው የምንቀር ማለት ነው። ስለዚህ አላማ ካለን ቦታችንን መድረሻችንን የምናውቅ ከሆነ ዛሬ እዚህ ጋር ሰፍር ያለው ነገ ደግሞ እዛ ጋ ነው ምወርደው ብለን መውረጃ ችንን ካላዘጋጀን ሁል ጊዜም አላማችንን ላይ ቦታው ላይ ካልደረስን ይሄ እጅግ በጣም ሊከብድን ይችላል ማለት ነው። ለምንኖርለት ነገር ምን እየሰራን ነው? ነገ የቱ ጋ ነው መድረስ ያለብን የሚለውን ነገር በአግባቡ የማናውቀው ከሆነ ይሄ ደስታችንን ሙሉ ለሙሉ ሊነጥቀን ይችላል ማለት ነው። እስቲ አስቡት፣ እየኖርን እያለ ምንም ለምንኖርለት ነገር ማና ከሆነ መድረሻችንን ማና ከሆነ መነሻችንን የማና ከሆነ ይሄ ምንም ኑሮ ባይባልም ሁልጊዜም ደስታችን እንዳጣን ሳንስቅ እንቀራለን ማለት ነው። ብንስቅ የውሸት እየሳቀን ከሰዎች ጋር ያለን ግንኙነት ሁሉ የውሸት እየሆነ እንኖራለን ማለት ነው። ግን የሆነ አላማ ካለን ከፊት ለፊት፣ ለምሳሌ ፊት ለፊት እንደዚህ የሆነ ደስ የሚል ነገር እያያችሁ ስትራመዱ ደስ አይልም? ወክ እያደረጋችሁ እየሄዳችሁ እንኳን የሆነ ደስ ሲሆነ አረንጓዴ ቦታ ለመድረስ ሳደርሱ ማለት በሩቅ ስታዩት ደስ ይላችኋል አይደለ? እስከመደርሱ ትጓጓላችሁ። ልክ እንደዛ ሁሉ አላማ ሲኖረን ከፊት ለፊታችን የሆነ ነገር በርቀት እያየን ስንሄድ ብን በምናባችን የኔ አላማ ይሄ ነው እኔ የምኖርለት ነገር ለዚህ ነው ብለን የምንኖርለትን ነገር የምና ከሆነ ሁል ጊዜም ተስፋ ይኖረናል ሁል ጊዜም ለምንኖረው ነገር ደስታችንን ለራሳችን በራሳችን እንመልሰዋለን ማለት ነው ስለዚህ ሁልጊዜም አላማ ይኑረን አላማችንን እናገኘው ፈልገን ማለት ነው ማወቅ አለብን ከዛሬ ጀምሮ ለምንኖርለት ነገር በትኩረት እሱን ማወቅ አለብን ማለት ነው በሶስተኛ ደረጃ ደግሞ ስሜታዊ ወይም ደግሞ ጊዜያዊ ደስታ። ስሜታዊና ጊዜያዊ ደስታ በነገራችን ላይ አንድ ናቸው። ስሜታዊ ማለት ለሁሉ ነገር በስሜት መፍረድ፣ በስሜት የሆነን ነገር ቃል መግባት፣ በስሜት ሁሉን ነገር ማድረግ ማለት ነው። በነገራችን ላይ በስሜት ቃል መግባት አናድርገውም። በስሜታቸው ቃል የሚገቡ ሰዎች ወዲያው ተነሳስተው በስሜት ይሄን እናደርግልሻለሁ የሚሉ ሰዎች እጅግ በጣም እንትን አይደሉም፣ አያደርጉትም ማለት ነው። ከዛም በኋላ ምን ይሆናሉ? ይጨነቃሉ፣ ደስታችሁን ያጣሉ። አሁን ቤተሰብ መሀል ቁጭ ብላችሁ እንደዚህ እንደዚህ አንድ እህታችሁ ብትል እኔ እንደዚህ አደርግልሻለሁ፣ አላሰባችሁበትም። ከዛ በኋላ ያንን ነገር አታደርጉትም። ለምን? በስሜት ነው የተናገራችሁ። ከዛ በኋላ ምን ሆናችሁ? ተጨነቃችሁ፣ ደስታችሁን አጣችሁ ማለት ነው። ስለዚህ ሁልጊዜም ቢሆን ለምንወስነው ውሳኔ ለምናደርገው ነገር ሁሉ ነገር በስሜት መሆን የለበትም። አስበን ሁሉን ነገር እቅድ አውጥተን መሆን ያለበት እንጂ በስሜት የምናደርገው ነገር እጅግ በጣም ከሰዎችም ጋር ይሁን ለራሳችን ራሱ የምንወስነው ውሳኔ ይጎዳናል ማለት ነው። ሁልጊዜ ስሜታዊ መሆን የለብንም። ስሜታዊ መሆን ያለብን ቦታ አለ፣ ስሜታዊ ደግሞ መሆን የሌለብን ቦታ አለ። ሁልጊዜ ግን በስሜት ብቻ የምንገፋ ከሆነ ያደረግነው ነገር ሁሌም ስህተት ሊሆን ስለሚችል ላደረግነው ነገር እንቆጭ እንጨጫለን ከዛ በኋላ ደስታችንን በዚህ መሀል ልናጣ እንችላለን። ስለዚህ ስሜታዊነትን ከውስጣችን ማስወገድ አለብን ማለት ነው። በአራተኛ ደረጃ ደግሞ ያስቀመጥኩት ራሳችንን መጠራጠር። ራሳችንን መጠራጠር በብዙ ነገር ውስጣችን ይጎዳናል ማለት ነው። ደስታችንን ሳቃችንን ይነፍገናል ማለት ነው። ለምሳሌ እኔ እሰራለሁ ብዬ ማስብ ከሆነ መስራት ማልችል እንደማልችል ራሴን የምጠራጠረው ከሆነ እኔ ራመዳለሁ መራመድ እንደማልችል ራሴን የምጠራጠረው ከሆነ ይህ በጣም ደስታችንን ይነጥቀናል። ስለዚህ ሁልጊዜም ራሳችንን መጠራጠር የለብንም። ራሳችን እችላለሁ፣ እሰራለሁ የምንል ከሆነ ነው ሰዎችም እኛን የሚያከብሩን። ግን እኛ ራሳችን የምንጠራጠረው ከሆነ ለምናረገው ነገር ሁልጊዜም ራሳችንን የምንጠራጠረው ከሆነ ሰዎች እኛን ይጠራጠሩናል ማለት ነው። ስለዚህ በዛ ሰዓት ደግሞ እኛም ተጠራጥረውን ሰዎች ደግሞ ለሚሰጡትን ምላሽ እኛን እናደዳለን ማለት ነው። የሚያነድን እዛ ጋር የእኛ ራሳችንን መጠራጠር ሳይሆን ሰዎች ለምን ተጠራጠሩ እንላለን ማለት ነው። ግን ደግሞ ማነው የጀመረው? ራሳችን ነው የጀመርነው ከራሳችን ነው የጀመርነው መጠራጠርን ማለት ነው። ስለዚህ ደረታችሁን ነፍታችሁ ለምሰሩት ነገር በኮንፊደንስ የምትሰሩ ከሆነ በኮንፊደንስ ይህን አደርጋለሁ የምትል ከሆነ ሰዎች ምን አድርጓቸዋል? ሰዎችም ያከብሯችኋል። ሳቃችሁን በሰሳት ይመለሳል። ማ ነው ደስተኛ ትሆናላችሁ ማለት ነው። ግን ራሳችሁ ቀድማችሁ ያደረጋችሁትን ነገር ሰዎች ሲያደርጉት እናንተ በዛ ለሰዎችን ተጠቂ ወይም ሰዎችን ተጠያቂ ማድረግ አትችሉም ማለት ነው። ለምን ቀድማችሁ ራሳችሁን የተጠራጠራችሁት እናንተ ስለሆናችሁ ሰዎች ደግሞ ደግሞ ይህንን አጸፎን ቢመልሱላችሁ ይህ ምንም አይነት ሰዎችን የሚያስወቅሰን ነገር የለም ማለት ነው። ስለዚህ ሁልጊዜም ቢሆን ራሳችሁን አትጠራጠሩ። ራሳችሁን የምትጠራጠሩ ከሆነ ሁልጊዜም እሱን በማሰብ ትጨነቃላችሁ። ሰዎች የሚሰጧችሁ ምላሽም ጥሩ ላይሆን ስለማይችል ከጭንቀት አትውጡም። ስለዚህ ጭንቀታችሁን ለማስወገድ ራሳችሁን ሙሉ ለሙሉ ለራሳችሁ በራሳችሁ መተማመን አለባችሁ ማለት ነው። ወዶቼ በአምስተኛ ደረጃ ደግሞ የተጠቂነት ስሜት። አምስተኛ እና የመጨረሻው የተጠቂነት ስሜት። የተጠቂነት ስሜት ማለት ሰዎች ሁልጊዜ እኛ እንደጎዱን ሰዎች ሁል ጊዜ በህይወታችን ሁሉ ሰዎች እኛን የሆነ ነገር እንዳደረጉን የምናስብ ሰዎች አለን። አሁን ላለንበት ህይወት ሰዎችን ተጠያቂ የምናደርግ ሰዎች አለን ማለት ነው። አሁን ለምንኖረው ህይወት ሰዎችን ተጠያቂ ይሄ በታሪክ ሊሆን አይችልም። እኛ እዚህ ጋር ላለንበት ህይወት፣ ለምሳሌ እኔ የማይሆን ህይወት ላይ ካለው ለዚህ ህይወት ተጠያቂ እኔ ነኝ ማለት ነው። ለምን ያንን ሰው ተጠያቂ ላደርግ አልችልም? ለምሳሌ አንድ ሰው ስደት የሆነ ነገር አቶ ወይም ደግሞ ብሩን ስደት ላይ ሆኖ ብሩን ልኮ ተመልሶ ኢትዮጵያ ገብቶ እንደገና ተመልሶ ወደዚህ መጣ። ተጠያቂ የሚያደርገው ቤተሰቡን ማለት ብሩን ልኮ እንግዲህ ቤተሰብን ያጠፋበት ብሩን፣ እዛ ኢትዮጵያ ሲገቡ ብሩ የለም፣ እዚህ መጡ። ከዛ በኋላ ማን ነው ተጠያቂ የምናደርገው? ቤተሰብ ብሬ ናጠፋ፣ ወንድሜ ብሬ ናጠፋ እያለን ሰዎችን ተጠያቂ እናረጋለን። ግን ደግሞ ምን ማድረግ እንችል ነበረ? እዚህ ሆነን የራሳችን ወይ አካውንት ወይም ደግሞ ብርን ማያዝ አለ። ብርንም ይዘን መቀመጥ እንችላለን። ከዛ በኋላ እራሳችን ስንይዝ ዘንብ እንችላለን። ወይም ደግሞ አካውንት አለ ጊዜው ሰልጥኗል። በአካውንታችን ማስገባት እንችል ነበረ። ማድረግ የምንችለውን ነገር ማለት ነው። እኛ ሳናደርግ ሰዎች እኛን እንደጠቁእንደእንደ እንዳሉ እንደ እኛ እንደ ጎዱን፣ በሰዎች እንደ ተጠቃን ሁል ጊዜ እንደዚህ አይነት ስሜት እንዲሰማን መሆን የለበትም። እንደዛም ከሆነ ድጋሚም ያ ስሜት እንዳይሰማን ዛሬውኑ አስተካክለን ማድረግ ያለብንን በራሳችን ማድረግ ነው እንጂ ሁል ጊዜ ሰዎች እኛን እንደጠቁን ሰዎች እኛን እንደጎዱን ብቻ አይነት ስሜት የሚሰማን ከሆነ ደስታ አይኖረን። በነገራችን ላይ ላጠፋችሁት ጥፋት ራሳችሁን ተጠያቂ የምታደርጉ ከሆነ ደስታችሁን አታጡም። ምክንያቱ ይህንም ላችሁ እናንተ ላጠፋችሁት ጥፋት ሰውን ስታስገቡ ነው የዛን ሰው እያሰባችሁ የምትናደዱት ወይም ደግሞ የሆነ ነገር የሚሰማችሁ እንጂ ለጥፋታችሁ ማለት ነው ላጠፋችሁ ጥፋት ራሳችሁ ለራሳችሁን ተጠያቂ የምታደርጉ ከሆነ አትናደዱ። መፍትሄ ነው የምትፈልጉለት ለምን ሰው ይለን በመሀላችሁ ብቻውን ነው ማለት ነው፣ ጥፋታችሁ ግን ደግሞ አንዳንዴ እኛ ሁልጊዜም እኛ የሆነ ነገር ሲደርስብን ሰው አያይዘን ነው የምንሄደው ማለት ነው። ሁልጊዜም ከሰዎች ጋር እናያይዘዋለን ችግራችንን። ስለዚህ ስለዛ አንድ ሰው እያሰብን ለምን እንዲ ያደረገኝ ለምን እንዲሆነ እያለን እያሰብን ያንን ሰው እንወቅሳለን ማለት ነው። ግን ደግሞ ሁሉም ነገር ወደ ራሳችሁ ስትመልሱት ሁሉ ከእናንተ ነው የጀመረው፣ ሁሉ ጥፋት ከኛ ነው የጀመረው ማለት ነው። ማድረግ የሌለብን ባናደረግ ኖሮ አይሆንም ነበረ። ስለዚህ ሁልጊዜ ማሰብ ያለብን ጥፋታችንን ለራሳችን አድርገን እኛው ራሳችን ጋር መልሰን ጠይቀን የምናናገረው ከሆነ ያ ምንም አይነት ጉዳት አያመጣብንም። ደስታችንን አይፈ- አይነፍገንም እንደዚህ ኮ ባላረገው ይሄንን እዚ ጋር አድርገው ነበር ብለን እናስብና ጥፋታችንን ራሳችን ልናርመው እንችላለን። ሰዎችን ተጠያቂ ማድረግ ማቆም አለብን ለጥፋታችን ማለት ነው። እና የዛሬ ርዕሴ እዚህ ጋር ያበቃል። ስላዳመጣችሁኝ ከልብ ከልብ ነው የማመሰግነው።